ሰላም የተወደዳችሁ ኢትዮ ፋስት ቤተሰቦች፣ ዛሬ አቶ ልደቱ አያሌው ለገዱ አንዳርጋቸው፣ ጀዋር መሐመድ እና ጌታቸው ረዳ አብረን በአንድ ፓርቲ ሰላማዊ ትግል እናድርግ የሚል ጥያቄ በገደምዳሜ ማቅረባቸው የሚታወቅ ሲሆን በዛሬው ዝግጅታችን እነዚህ አካላት ምላሻቸው ምን እንደሆነ አንድ በአንድ የምናስቃኛችሁ ይሆናል። ሰብስክራይብ በማድረግና ቤተሰብ በመሆን አብራችሁን ቆዩ። አቶ ልደቱ ከሰላሳ ዓመት በላይ በሰላማዊ ትግል የቆዩ ሲሆን በተለይም በኢትዮጵያውያን የዘመን ቀበር በ1997 መላው የኢትዮጵያ ሕዝብ ልደቱ የእኛ ማንዴላ ያላቸው፣ ከአመታት በኋላም ልደቱ ክደቱ በሚል ያጥላላቸው አንድ የመወደስ ሌላ ጊዜ እርግማንን የተቸሩ ብርቱ ፖለቲከኛ ናቸው። ሰውየው ከሰሞኑ ባደረጉት ቃለ መጠይቅም የኢትዮጵያ ህዝብ ማንዴላ እንዲለኝ ምን ማድረግ እንዳለብኝ ያውቃለሁ፣ ነገር ግን እኔ የመርህ ሰው ነኝ፣ ህዝብ እንዲወደኝ እንዲያከብረኝ ብዬ ያላመንኩበትን አላደርግም ብለዋል። አቶ ልደቱ የትጥቅ ትግል አብረናሊያን አያስፈልግም፣ አብረን በተናጠል ፓርቲ አቋቁመን መንግስትን እንገርስ ሰው ብለው ጥያቄ ካቀረቡላቸው የፖለቲካ ሰዎች መካከል አንዱ አቶ ገዱ አንዳርጋቸው ናቸው። ለመሆኑ አቶ ገዱ ምን ምላሽ ሰጡ ለሚለው መልሱ እኛ ጋር አለ። ነገሩ እንዲህ ነው። አቶ ገዱ የቀድሞ የአማራ ክልል ፕሬዚዳንት አለፍ ሲልም የሀገሪቱ የውጭ ጉዳይ ሚኒስትር የነበሩ እና ለውጡ የመጣ ጊዜም የለውጡ ፊት አውራሪ ናቸው እየተባለ ዜማ የተደረሰላቸው ጉምቱ የፖለቲካ ሰው ዛሬ ከሀገር ተባረው በስደተኝነት በአሜሪካ ሀገር የሚኖሩ ሲሆን አማራ አቀፍ ትስስር የሚል ድርጅት አቋቁመው የፋኖን ትግል ለመደገፍ ደፋ ቀና በማለት ላይ ይገኛሉ። ይህ እንቅስቃሴቸውን የተቃወመው ልደቱ አያሌውም ትጥቁን ይተው ፓርቲ አቋቁመን እንታገል የሚል ጥያቄ ባቀረበ ጊዜ እኒያ ጉምቱ የፖለቲካ ሰው ፌዝ በተሞላበት አንደበት ሰላማዊ ትግል ከአብይ ጋር አታስበው፣ በያዝነው መንገድ እንገረስሰዋለን ሲሉ አቶ ልደቱን ተሳልቀውባቸዋል። ሌላው ሰላማዊ ትግል እናድርግ፣ ከህወሓት ወጥተህ ሌላ ፓርቲ አቋቁም ተብሎ ጥያቄ የቀረበለት አቶ ጌታቸው ረዳ ነው። ልደቱ አያሌው ከጥንትም ቢሆን ጌታቸው አድናቂ መሆናቸውን ሸሽገው አያውቁም። እንዲያውም በአንድ የፓርቲ ክርክር ላይ አቶ ጌታቸው አውቃለሁ አንተ አንባቢ ነህ ጎበዝ ነህ እያሉ መወድስ እንዳቀረቡላቸውም የሚዘነጋ አይደለም። የሆነ ኮኖ ዛሬ ላይ አብረን እንስራ ሲል ለቀድሞ ተቃዋሚው አቶ ጌታቸው ግብዣ የቀረበለት ቢሆንም ጌታቸው ረዳ ግን ህወሓት ማለት እኔ ነኝ፣ እውነተኛ የህወሓት መሪ እኔ ነኝ፣ ከበረሃ ወጣውት ምን ነኝ፣ ድርጅቴን ለጃጁ ሽማግሌዎች አሳልፊ አልሰጥም ሲል ምላሹን አሳውቋል። ባለሜጫው ጀዋር መሐመድ እንሰቅለዋለን እንደፈዋለን፣ እናርደዋለን በሚል ንግግሩ የሚታወቀው ጀዋር መሐመድም የአብረን እንታገል ግብዣ ቢቀርብላቸውም ሰውየው ግን ስርዓቱን መጠገን እንጂ መቀየር እንደማያስፈልግ በመግለጽ አቶ ልደቱን አላህ ይስጥልኝ ብለው ግብዣውን እንደማይቀበሉ አሳውቀዋል። የኢትዮጵያ ሕዝብ አልተረዳኝም፣ ህዝቡ ድንቁርና ላይ ነው በማለት ሕዝብን የተቹት አቶ ልደቱ አያሌው ሁሌም ሕዝብን ተችለው መተቸትም አለበት ሶስት ሺህ አመት ሙሉ ሰላማዊ የስልጣን ሽግግር ያላመጣ ሕዝብ መወቀስም መተቸትም አለበት። እኔ ብቻዬንም ቢሆን በመርህና በአቋም ቀጥላለሁ። ሰላሳ አመት ሙሉ ታግዬ ለውጥ አለማምጣቴ ግን ሁልጊዜም የከሰርኩ ፖለቲከኛ እንደሆን እንዲሰማኝ አድርጓል በማለት ቁጭታቸውን በአዘን ገልጸዋል። ሌላው የዓለም አቀፉን ትኩረት የሳበው የሶማሌላንድና የታይዋን ግንኙነት ሲሆን ቻይናም ሶማሌላንድ ከታይዋን ጋር እያደረገች ያለውን ግንኙነት እንድታቆም አስጠንቅቃለች። በሶማሊያ የቻይና አምባሳደር የሆኑት ዋንግዩ ዳልሳን ቲቪ ከተሰኘው ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ሲናገሩ በዓለም ላይ ያለው አንድ ቻይና ነው፣ ታይዋንም የቻይና አንድ አካል ናት፣ በርካታ ሀገራት የቻይናን አንድነት ይደግፋሉ ብለዋል። ጨምረውም መሰረታዊ እውነት ይህን መሆኑን ገልጸዋል። አምባሳደሩ ሲቀጥሉም ሶማሌላንድ ከቅርብ ጊዜ ወዲህ ከታይዋን ጋር ግንኙነቷን ለማጠናከር ስትሞክር እየታየ መሆኑን ጠቅሰው ይህ እርምጃ ለሀገራቸው ሉዓላዊነት ስጋት በመሆኑ እንድታቆም አሳስበዋል። በንግግራቸውም ታይዋን በአሁኑ ወቅት ከሶማሌላንድ ጋር ግንኙነት ለመፍጠር ጥረት እያደረገች ያለችው መገንጠልን ለማስተዋወቅ ብቻ ነው። እኛ ደግሞ ይህንን አጥብቀን የምንቃወመው ነው ያሉ ሲሆን አገራቸው የሶማሌላንድን መገንጠል እንደማትደግፍ እና እውቅና ላለመስጠትም የተለያዩ እርምጃዎች መውሰዷን ገልጸዋል። የሶማሊያን ሉዓላዊነት፣ አንድነት ለማስጠበቅ የቤጂንግ መንግስት ከሶማሊያ ፌዴራል መንግስት ጋር በቅርበት እየሰራ እንደሚገኝም አስረድተዋል። ይሁን እንጂ የሶማሌላንድ ፕሬዚዳንት አብዲራህማን መሐመድ ኢሮ መንግስታቸው ከታይዋን ጋር ትብብሩን ለማጠናከር መወሰኑን ገልጸዋል ሲል ሂራን ኒውስ ዘግቧል። የሶማሌላንድ እንቅስቃሴ በአሜሪካውያኑ ድጋፍ ማግኘቱ የዓለም አቀፉን ማህበረሰብ ትኩረት የሳበ ሌላው ክስተት ነው። በአጠቃላይ መንግስት በአገሪቱ ሰላምንና የህግ የበላይነትን ለማስከበር በቂ ቁጥጥር የለው። መንግስት በእርግጠኝነት በመላው አገሪቱ ህግን የማስፈን ሰላምን የማስፈን ቁጥጥር አለኝ ብሎ በእርግጠኝነት መናገር ይቻላል? አደለም። ቀርቶ ምርጫ ለማካሄድ እና የታፈኑ ዜጎች ይህ ሁለት ወር እኮ ሊሆናቸው ባለፈው የጥምቀት በዓል ሀረር ላይ የሆነውን ነገር ያያችሁ ይመስለኛል። ጥምቀት እና የፖለቲካ ፓርቲ ቢሮ ምን ያገናኛል? በሀገሪቱ መንግስት የህግ የበላይነትንና ሰላምን ማስፈን አልቻለም። በየቦታው አሁን ከበዓል ዝግጅት ጋር ተያይዞ እየደረሰ ያለው ቀውስ እንግዲህ ሁለት ወር አልሞላውም። በሀገሪቱ በግፍ ንጹሃን ዜጎች በብሔር ማንነታቸው ሲገደሉ፣ መንግስት አገሪቱን እየተቆጣጠረ አይደለም፣ በአግባቡ እያስተዳደረ አይደለም። ችግሩ ከተፈጠረ በኋላ መንግስት ብድግ ብሎ እኔ አይደለሁም ህገወጥ የሆኑ ተቃዋሚ ፓርቲዎች ናቸው ይሄን ያደረጉት ሊል አይችልም፣ ሊል አይችልም። ሀላፊነቱን መውሰድ አለ ምርጫ ቦርድ አቅም አለኝ ብለዋል። ምርጫውን ለማካሄድ እናንተ አቅም የለህም ነው ወይ የምትሉት አይነት ነው የመጀመሪያው ጥያቄና፣ በዚህ ጉዳይ ላይ አቋማችንን ስንገልጽ በደንብ ተከታትላችሁ ከሆነ ምርጫው በዚህ ወቅት መካሄድ የለበትም የምንለው በዋናነት በምርጫ ቦርድ ዝግጅት ጉዳይ አይደለም ወይንም በፖለቲካ ፓርቲዎች ዝግጁ መሆንና አለመሆን ጉዳይ አይደለም። ዋናውና ቀዳሚው ምክንያታችን አገሪቱ አሁን ከፍተኛ የሆነ የጸጥታ ችግር ውስጥ ነች። በአገሪቱ መንግስት የህግ የበላይነትንና ሰላምን ማስፈን አልቻለም። አጠቃላይ የአገሪቱ ነባራዊ ሁኔታ ነፃ እና ፍትሃዊ፣ በአንጻራዊነትም ሰላማዊ የሆነ ምርጫ ለማካሄድ የሚያስችል አይደለም። የፓርቲዎች ዝግጅት፣ የምርጫ ቦርድ ዝግጅት እንደ ተጨማሪ ምክንያት ሊጠቀስ ይችላል። ዋናው ነገር ግን አገሪቱ ከፍተኛ የሆነ የብሔራዊ ደህንነት ችግር ውስጥ ነች። እንግዲህ እናንተ ራሳችሁ ለህዝብ የምታሰራጩትን እስቲ ያለፈውን የአንድ ወር ዜናና ዘገባችሁን መለስ ብላችሁ ቃኙት። ይቺ አገር ምን ያህል ቀውስ ውስጥ እንደሆነች ነው የሚያሳይ ይሄ አገር ውስጥ ያለነው እዚሁ ህይወታችንን የመሰረት ነው። ሰዎች በእለት ተዕለት ኑሯችን የምናየው ነው። ከዛም አልፎ በውጭ የሚገኙ ተቋማት ሳይቀሩ ኢትዮጵያ ምን ያህል ከፍተኛ የሆነ የህልውና አደጋ ውስጥ እንደሆነች ምርጫ ወደ ማካሄድ የምትገባ ከሆነ ከፍተኛ የሆነ የህልውና ቀውስ ሊገጥማት እንደሚችል ሪፖርቶች እየመጡ ነው። ስለዚህ አሁን እዚህ መግለጫችንም ላይ ከዚህ ከታፈኑ ልጆቻችን ጋር ተያይዞ የምናነሳው ጉዳይ በየቦታው አሁን ከበዓል ዝግጅት ጋር ተያይዞ እየደረሰ ያለው ቀውስ እንግዲህ፣ ሁለት ወር አልሞላውም በሀገሪቱ በግፍ ንጹሐን ዜጎች በብሄር ማንነታቸው ሲገደሉ ያየንበት ሁኔታ ነው ያለው። ከቦታ ቦታ ሰዎች በነፃነት የሚንቀሳቀሱበት ሁኔታ አይደለም ያለው። በአጠቃላይ መንግስት በአገሪቱ ሰላምንና የህግ የበላይነትን ለማስከበር በቂ ቁጥጥር የለውም። ኦልሞስት ከሀገሪቱ ወደ ግማሽ ሊጠጋ የሚችለው አካባቢ በወታደራዊ ቁጥጥር ስር ነው ያለ። የስልክ ግንኙነትም የተቋረጠባቸው አካባቢዎች አሉ። በዚህ ሁኔታ ሆኖ ምርጫ ማካሄድ አይቻልም። ምርጫ አይደለም እንደዚህ አይነት አገራዊ ቀውስ ውስጥ ሆነንና በአንፃራዊነት የተረጋጋ